ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ሳቂታን እኔ እና እንጀምራለን። እሺ፣ በሳቅ ነው የምንጀምረው ዛሬ ቀኑን ማለት ነው። ሽ ትንሽ አሞት። እነዚህ ደግሞ ደግሞ ማለት ነው። አልጋ ላይ ተጣምሮ ብቻ ሩታ ማገኘት ብቻ ነው የቀራት ማለት ነው ልንገራችሁ በዚህ አጋጣሚ እና አትደንግጡ ውሽማውና ውሽሚት አትደንግጡ አይዛችሁ ገባችሁ እናንተ ተጣብቃችሁ ራሱ ሩታ ብታገኛችሁ ማለት ነው ምንም አይመስላትም ከዚህ በኋላ ነገር ግን የጋብቻ ወረቀታችን ብትቀድዱ ደግሞ ደስ ይለናል ደስ ይለናል ገባችሁ አይደለ ገና ስላልቀደዳችሁ ገና ፍርማ ብቻ ነው ተስማምቻለሁ ወይም ደግሞ መዘጋጀው ወይም ደግሞ እዛ እንትን ቦታ ማለት ነው ፍርድ ቤት ለመምጣት ተስማምቻለሁ ብሎ ነው አብርሽ የፈረመው ማለት ነው። ስለዚህ ገና አልተቀደደም፣ ገባችሁ የጋብቻ ወረቀትና ተለያይተዋል። ተለያይተዋል ሰ ተለያይተዋል። ነገር ግን የጋብቻ ወረቀታቸውን ገና አልቀደዱም። ተፈራረሙ እንጂ አይደል እንዴ። እና እኔ ተሳስቼ ነው ወይም ደግሞ አይታችኋል፣ ሌላ ቪዲዮ ተለቋል። እስኪ ንገሩኝ። ምክንያቱም ተፈራረሙ፣ አብርሽም ከፈረመ በኋላ ነው እንግዲህ ራሱን አጡዞት የጣለው ማለት ነው። እና ሩታም እንግዲህ ሄዶ መዘጋጃ ምናምን አላቀረቡንም እስካሁን። ዳኛ ምናምን አላየውም፣ ጠበቃ አላየውም፣ እዛ ሲቀዱ አላየውም። ስለዚህ ያያችሁት ካላችሁ ነገሩኝ ማለት ነው። እኔ አላየውም። ነገር ግን እንግዲህ እቺ ልጅ ማለት ነው ዛሬ ምንድነው የለበሰችው? ታይትና ቲሸርት ለብሳ። ጠዋት ነው የመጣሁት ምግብ ምናምን እየሰራው ከዛ ቡና ላፍላ ስል ነው የመጣችሁት ምናምን ብላለች ለነዛ አሽቃባጮች ማለት ነው። ልንገራችሁ በዚህ አጋጣሚ ማለት ነው፣ ሁሉም አብሪሽ ዙሪያ ያሉት ሁሉም ማለት ነው አብሪሽ፣ ገባችሁ አደለ? ከሩታ ጋር እንድለይ እንደሚፈልጉን ግን ማወቅ አለባችሁ ሁላችሁ። አንዳቸውም የአብሪሽ ጓደኛ ወንድም ሆነ ሴትም ሩታና አብርሽ አብሮ እንዲቀጥሉ የሚያስማማ አንድም ጎንድ የለም። ገባችሁ አይደለ? እነ ብሩኬ ምናምን ነበሩ። ዛሬ ደግሞ ሁለት ብሩኬና ያ ጫታሙ ሲወጡ ሁለት ደግሞ ተተኩ ማለት ነው። ገባችሁ አይደለ? ምክንያቱም ይሄ የአብርሽ ጓደኛ የልጅነት ጓደኛ ነው የተባለውም፣ ሄርሜላ ናት ያመጣችው። ገባችሁ አይደለ? ስለዚህ እሱ የሚያግዘው ለሄርሜላ ነው። ሄርሜላና አብርሽ አንድ ላይ እንዲሆኑ ነው የሚፈልጉት። ምክንያቱም ከአብርሽ ጎን እንደዚህ መጠባበቅ ወይም ደግሞ መደባበስ ምናምን ያለባት ሩታ እንጂ ሄርሜላ አይደለችም ገባቸው አይደለ ግን ኢትዮጵያ ውስጥ እኔ እስካቆ ድረስ የሴተዳዳሪ ወንድ የለም አለ እ አለን እስቲ ካለ ንገሩ ሹክ በሉ ሹክ በሉ እስቲ ኮሜንት ለጻፉልኝ ማወቅ ስለምፈልግ ነው እና እስቲ ልክ እንዳሰበ ሰው ልክ እንደተጨነቀ ሰው እንደሚያደርጋቸው ይሁን ተሸማቀቁ ተሸማቀቁ ተጣብቆ ነው የቀረው። አስባችሁታል? ከዚህ ማለት ሩታ ማለት ነው ቆርጣ አለች። እንደ ቆረጠች ግን አላወቁም እነዚህ ሁሉም ማለት ነው። ገባችሁ አይደለ? አብርሽን ድጋሚ የምትለምነው አብርሽን ድጋሚ የሆነ ምን ሆነን አባ፣ ምን ሆነን የታመምከው? ምናምን ብለ መጣ የምትባብሰው ነው የመሰላቸው ገባችሁ። እሷ ግን ዞር ብለ እንኳን አላየችም። በቃ ረበሽኳችሁ እንዴ ብለ አለቀ። ሌላ ነገር የለም ማለት ነው። ልንገራችሁ፣ አብርሽ ሩታ ብዙ ነገር ስለቻለች፣ ከዚህ በኋላ ምንም አድርግ፣ ለምን አልጋ ላይ ተጣብቃ አልጋ ላይ ተኝታችሁ ለምን ቪዲዮ አለቁ፣ ምንም አይመስላትም። ገባችሁ ከዚህ በኋላ ማለት ነው፣ ምንም አይመስላትም። አለንላት ጀግና እህቶች ማለት ነው። እግዚአብሔር መቼም ከጎኗ የማንለኝ ምንም ታድርግ፣ እኛን ለምን ማለት ነው። ወታ አንቺ ትዝታ እንደዚህ ነሽ ብላ ለምን እኔን አትሰድበኝም? ብሰድበኝ ራሱ ከጎኗ አልለይም መቼም ማለት ነው። ቃሌ ነው። ገባችሁ ወላዋ አይደለው በነሱ ትንሽ እንዳይደብራት አተነስተራለ የለውም። እናንተ ስላላችሁ አደለም ያልወሰደችው እቃዎች። ሲጀምር ማለት ነው ይሄ የአብርሽ ቤት ልትሉ እንዳትሞክሩ አንዳችሁ ማለት ነው ይሄ ቤት ሙሉ የሩታና የአብርሽ ነው። ሲቀጥል ደግሞ ልንገራችሁ ማለት ነው፣ እዚህ ጋር እቃ መከፋፈል አንፈልግም። ምክንያቱም ሩታ በራሷ በሁለት እግሯ መቆም የምትል ልጅ ስለሆነች በጣም ጀግና ሴት ስለሆነች ማለት ነው። እና በዚህ አጋጣሚ ልንገራችሁ ነገር ግን እቃ ብንከፋፈል ማለት ነው፣ ሩታ እቃ ብትወስድ ማለት ነው፣ ለአብርሽ አንድ እቃ እንደማይኖር ታውቃላችሁ። ከልብሱ በስተቀር አንድ እቃ እንደማይኖር ታውቃላችሁ። ይህንን ማወቅ አለባችሁ። ምክንያቱም ከነማስረጃ ከነምኑ ከነምኑ እንትን ስለሆነ ማለት ነው፣ ማውራት አልፈልግም። ነገር ግን የታደሰ ልጅ ማለት ነው ያንተን ልብስ ብቻ ነው። ነገር ግን እኛ አንፈልግም ኮቶት ምናምን ምናምን ሩታ አትፈልግም። ሩታ መጀመሪያም እያለችው፣ ግን በቃ እኔ የምፈልገው ፊርማ ብቻ ነው፣ ያንተን እቃ ምናምን አልፈልግም ብላለች። ምክንያቱም ጀግና ስለሆነች ሰርታ ስለምታገኝ ማለት ነው። ነገር ግን ይሄ የአብርሽ ቤትም ሲጀምር የአብርሽ ቤትም አይደለም እኮ ተከራይተው ነው ያሉት፣ ግን እቃው ሙሉ ደግሞ የሩታ እንደሆነ ማወቅ አለባችሁ በዚህ አጋጣሚ ማለት ነው። ገባችሁ? አብርሽ ከሄርሜላ እና ከልብሱ እና ከራሱ ውጭ ምንም እዚህ ቤት ውስጥ የለውም። ስለዚህ ማወቅ አለባችሁ ልንገራችሁ ብዬ ነው። ምን እንደምፈልግ እንኳን ቢያንስ ጠይቃች ነበር። የምትፈልገውማ ገብታ ትወስዳለች። ሳን አለች ምሩታ አያስፈልግም። እዛው እንትን ይበላት እዛው ከዚች ጋር ይተሻሻል ሲቀጥል ይህችን ያሻትን አሻትን ይህችን የነካትን እጅ ሄዶ ሩታን እንዲነካት አንፈልግም። እኛ በዚህ አጋጣሚ ልንገራችሁ፣ ገባችሁ አይደለ? ሩታ ማለት ነው። እጁን በሳኒታዘር ምናምን ወልውሎ ይህችን የነካትን ማለት ነው። በሳኒታዘር ምናምን እጁን ታጥቦ፣ በሳኒታዘር እጁን ጠርጎ ምናምን ነው ሩታን ራሱ መያዝና መጨበጥና ሰላም ማለት ያለበት። ገባችሁ? ማንንም ሴት በያዘው እጅ ሩታን እንዲነካት አንፈልግም። ገባችኋ? ምንም ምንም ንቅ ደ ነገር ቢኖር መሰለኝ ሲጀመር ቆይ ጠበቃ ጠበቃ የሚሉት እነዚህ እራሳቸውን አለችው አለች ጠበቃ እያመጡት እንጂ ሩታ ጠበቃ ቀጥራለች በዚህ አጋጣሚ እኔ እያልሰማሁ ነገር ካለ ማለት ነው ሩታ እኮ ጠበቃ አልቀጠረችም ሲቀጥል ፍርድ ቤት አልሄዱም ገና ፍርድ ቤት ሄዶ ገና አልተካሰሱም ሲካሰሱ ነው ጠበቃ የሚቆመው እነዚህ ልጆች እኮ ጠበቃ አያስፈልግም ጠበቃ አለ መሀላችሁ ላይ እስቲ ንገሩኝ ጠበቃ የለም መሀላችሁ ላይ ሲቀጥል ጠበቃ የሚቆመው አንድ ነገር አልስማማ ስል አንድ ነገር እውነት ውሸት ነው ብዬ እኔ በኩል ውሸት ነው ብዬ በሱ በኩል እውነት ካለ ነው። ገባችሁ? ጣበቃ የሚቆመው እቃ ለመከፋፈል ምናምን እንጂ ሩታና አብርሽ ማል ደግሞ ጣበቃ አያስፈልግም። ወዶ ፈርመዋል። ከዛ ፍርድ ቤት ሄዶ ዳኛ ቤት ዳኛ ፊት ለፊት መቅደድ ነው። አለቀ አልተስማማውም ብሎ ማለት ነው። ነገር ግን ዝም ብሎ አይቀደድም የጋብቻ ወረቀት። ብዙ ምክር ያስፈልጋቸዋል። ይሄው ራሱ ዘለዋል ብዬ አስባለሁ። ብቻ ሩት ተሰላምትን እናንተ ወደዛ ምናልባት ሄደህ እንድታወራው ችላ እንዳትል። ምናልባት አለፈ ነገር አልፏል ምናምን እያልክ ልትል ትችላለህ። ግን ሄደህ ብታወራው ያለው ነገር መረዳት ብቻ በጣም ነው ደስ የሚል ምናምን ያ ነገር የሆነ የሚሆነ በጣም ትልቅ ነገር ጉዳይ ትልቅ ነገር የሚነግርህ አይነት ሲጀመር ይሄ ሁለታችሁ ሁላችሁ ማለት ነው እዚህ ያላችሁ እንዳለ ማለት ነው የአብሻሽ ቃባጫዎች አይደላችሁ እንዴ ምን ነው እንትን በልንትን በላ አላችሁ ማለት ነው ሁላችሁም እኮ ሄርሜላ ነው የምትወዷት ከሄርሜላ ጋር ነው ያላችሁ ሄርሜላ የአብርሽ እንድትሆን ነው የምትፈልጉት ድራማ ውክልና ድራማ ውስጥ ያላችሁ ትወና እናንተ ሄርሜላ ወደ አብርሽ ለማስጠጋት እንጂ ሩታን ወደ አብርሽ ልታስጠጉ አይደለም እኮ ድራማ የምትተውኑት ያላችሁ ወይም ደግሞ ፓርታችሁ ማለት ነው ምክንያቱም ጫታሙና ብሩክን አነሱ። ከዛ ሁለታችሁም ደግሞ ተተካችሁ ገባችሁ። ስለዚህ የብሩክና የጫታሙን ቦታ አትሳሳቱ እንጂ እንደ ምን ሆናችሁ ነው? ታው አብርሽ ጥሪ ነው ያለው እና ብታውቀው በጣም ደስ ይለኛል። አዎ እኔም በጣም ደስ ይለኛል። ያው እኔ ይህን አልቻል ብዬ እንጂ ቢያወራው ና ከሱ ብዙ ነገሮች ቢሰማ በጣም ደስ ይለኛል። አብርሽ እኔ አሁን ምንም የሚፈጠረ፣ ምንም አይፈጠረም። እሱ ሌላ ጉዳይ ነው። ነገር ግን አንድ የሆነ ነገር ብትረዳ ና ቢያንስ ለሚፈጠረው ነገር ሙሉ ነገር እንድታቅ በቃ ከሱ መስማት ያለብህ ነገር ሰሩ፣ በጣም ደስ ይለኛል ለእያንዳንዱ ነገር። እኔ ግራ ነው የሚገባኝ። ከማን ነው የሚሰማው? ነገሩኝ ሚስት ከማን ነው? መሄድ ከደበረ ቢያንስ እኔ ወይ ይዛ ነው እንምጣ። አንተ መሄድ ካስጠ የውሸት ጠበቃ፣ የራሳችሁ ጠበቃ አላችሁ። እስቲ ንገሩኝ። ማለት የእነዚህ የሁለቱ ልጆች ማለት ነው ጠበቃ የራሳቸው፣ የቀጠሉት ጠበቃ የራሳቸው ነው። ምክንያቱም የአብርሽ ጠበቃና የሩተ ጠበቃ ስለሌለ ነው። ምን እያሉ ነው? ለህዛ

መልካም ጊዜ ይሁንላችሁ። ሲጀመር ማለት ነው አብርሽ የሚፈልገው ይሄ ነው። ልንገራችሁ በዚህ አጋጣሚ ማለት ነው። ሌላ ሴት መታ፣ እጇን መቅመስ ምናምን ቡና መቅመስ፣ ቡናዋ በጣም አሪፍ ነው፣ ወጧ በጣም አሪፍ ነው፣ ሞያ በጣም አሪፍ ነው። ማለት ማሟሟቅ ነው እሱ ስራው ማለት ነው። ሲጀመር አልታመመም እኮ በእሩታ ብቻ። ለምን መሰላችሁ? ካልታመመ ወይም ደግሞ የሆነ ነገር ካልሆነ እንዴት እሩታ ጋር ተለያይቶ፣ እንዴት ፈርሞ፣ እንዴት ምንም ነገር አልተሰማውም። አብርሽ መጀመሪያም እኮ እሩታን ይጠላታል፣ አይወዳትም ብለን እንዳናስብ የእኛን ቴንሽን ለመውሰድ ማለት ነው። ታመመ ምናምን እንድንለው እናቃለን፣ እናቃለን።

አያችሁት አይደል? የሆነ ነገር በቃ ምንም የሆነ ነገር ራሱን ሲታመም እንደዚህ ሲያደርግ፣ በቃ ቶሎ ብሎ አብርሽ ተረጋጋ፣ ተረጋጋ፣ ተረጋጋ። ሩታስ ምንም ነገር ሩታ ምንም ነገር እንደማይሰማት እሱ ብቻ እንደሚታመም እሱ ብቻ እንደሚጎዳ ለማስመሰል የማያረጉት ጥረት። ሩታ ምንም በቃ ደስተኛ እንደሆነች ሩታ ከአብርሽ ስለተለየች በጣም ደስተኛ እንደሆነችና ምንም ነገር እንደማይሰማት እንደማትጎዳ አብርሽ ብቻ እንደሚጎዳ ለማስመሰል የማያረጉት ጥረት። አትጠይቁ፣ አትጠይቁ። እንደ አብርሽ አረቡኑ፣ ማዘን ማልቀስ አረ አብርሃም ማልቀስ ነው። ሌላ አደጋ ውስጥ ነው የምትገበው። እንደዚህ ሁሌ ማዘኑ ለእናንተ እንባ ይታያቸኋል። ለእኔ ግን እንባ አይታየኝም። ጌታ አለ የሚያለቅሰው የሚያለቅሰው ከማስለቀስ ውጭ እሷ አልቅሶ ያቃል እንደ አብርሽ ተረጋጋ በናት። ሌላ ስሜት ውስጥ እንድገባ እንፈልግ እንዴ? በሆነ ባህል ላይ ለምንድን ነው የምታዝነው? እዚህ እያለች ውሽማ እያለች አጠገብህ አሁን በዚህ

ያከሳል ያመነ ምናል አነ ፍቅር ያከሳል እንጂ ምናምን የሚባለው ዘፈን ሰምታችሁ እንዳልሆነ እሱን አጥንታችሁ ነው የመጣችሁት፣ አደለ? አዎ፣ ያከሳል፣ ይመነምናል፣ ያጠቁራል እንጂ አይገልም ምናምን የሚባለው አይገልም። እሺ፣ በዚህ አጋጣሚ እና እሱን ሰምታችሁ ነው የመጣችሁት። አይ፣ አያሽቃባችሁም እስካሁን ብዙ ነገር ችላለ፣ ነው እስካሁን ብዙ ነገር ችላል። ምንድን ነው የቻለው? እስ እየቻለውን ነገር ንገሩኝ። ሩታነ ት እኮ የቻለችው የቻለውን እስኪ የሆነ ነገር ንገሩን ይሄ ጡታ ውስጥ እያስገባች ምታሻሸው ከዛ ይመለሳል እሺ ምንም አያለቅስም እሱ ገባችሁ አይደለ ውሽሚቱ አጠገብ እያለች ምን ይሆናል ነገር የለም በቃ መረጋጋት ነው የሚሰራ እራስን መጉዳት ተገቢ አይደለም ኧረ ጌታ ይድፋሽ ጌታን ጌታን ትላለች ድራማ ስሰሩ የሆነ ነገር ስሰሩ ጌታን እግዚአብሔር ማርያምን አትበሉ ማርያም ትድፋችሁና ማለት ነው ገባሽ ሄርሜላ። አንቺ ራሱ ማርያም ትድፋሽ። አስሬ ማርያም ማርያምን እንደዚህ አትሁን፣ ጌታን እንደዚህ አትሁን ምናምን የች የእግዚአብሔርን ቃል የሚጠራ ቦታ አለው። ገባሽ አይደለ የእግዚአብሔር ቃል እንኳን ባንቺ አፍ ሊጠራ ሽንት ቤት እንኳን ገብታችሁ በእግዚአብሔር አፍ አይማልም አይጠራም። ገባችሁ አይደለ እንኳን ባንቺ አፍ ሊጠራ ማለት ነው። ግን እናንተ ውሸት ስትዋሹ ይሆን ነገር ስታደርጉ እግዚአብሔርን እንደዚህ ነው። ማርያም ማርያም ትድፋችሁ፣ እግዚአብሔር ይድፋችሁ በውሸት የምትምሉ ውሸት ያድርጋችሁ፣ እናንተን ማለት ነው። የውሸት ሕይወት ያኑራችሁ እስከ ዘላለም ዓመት፣ ገባችሁ። ሕይወታችሁ ላይ ደስተኛ አትሁን። በቃ ይሄ ነው እርግማኔ። ሩታን እያስለቀሳችሁ እናንተ የእውነት እንድትመስሉ የእውነት እንደተጎዳ አብርሽ ለማስመሰል የማታረጉ ጥረት የለም ገባችሁ አይደለም። ምክንያቱም ባለትዳር መሐል ላይ ገብተሽ አንቺ እዚህ መተሽ እያባበልሹ ምናምን ምናምን ግን ጌታን እንደዚህ ነው ጌታን ይቅር ይለኛል፣ ጌታን እኔ ደስ አይለኝም ማርያምን እኔ ደስ አይለኝም እያልሽ የእግዚአብሔር እና የማርያምን ስም እየጠራሽ እውነት ለማስመሰል የምትሞክሩት እናንተ ማለት ነው። ሩታ የምትጎዳ ሴት አይደለችም። አብርሽ ግን በጣም የሚጎዳ ሴት ነው፣ ሴት ነው። ሲጀመር እሱ ወንድ አይደለም። ገባችሁ አይደለ? አዎ፣ እነዛም እኮ አሉ፣ ከካሜራ ጀርባ አሉ፣ እነዛ ራሱ አሉ ምናምን እያሉ የነበሩት ማለት ነው። ተበጠረ ምንም እኮ አልሆነችም። በቃ አብርሽ እንዴ አንገቱን ገብቶ ቃልለውሳብብቢ አታወልቅስ፣ ብስኩት እገዛላለሁ፣ እሺ ወትትም እገዛላለሁ፣ ገበያ ሂጅ፣ እመጣለሁ ብላ ድሮ እናቴ አባብላን አስተኝታን የምትሄደው እንደሱ ነው እኮ አብሬሽ የሚያደርገው ሄርሜላ እንድታባብለው ጡት እንድሰጠው ምናምን አንገቱ ስር ምናምን የሚፈልገው እሱ ማለት ነው። ኧረ በስመ አብ! ሰላማችሁ ይብዛልኝ። ቤተሰብ ወዳችኋለሁ። ባይ ባይ